ሌላው አራተኛው ተጎጂ አካላችን ጉበታችን። ይሄ በቫይረስ ሲመጣ ያጉበት ነው ማለት ለምሳሌ ሄፓታይተስ ኤ ቢ ሲ የሚባሉ እነዚህ በቫይረስ ሊመጡ ናቸው። ሌላው የጉበት ጠባት ወይም ሲሮሲስ የሚባል አለ። ሌላው የጉበት ካንሰር። እነዚህ ሶስቱ ለረጅም ጊዜ የሚቆዩ የጉበት ናቸው። ምክንያቶቹ አንደኛ ቫይረስ ኤ ቢ ሲ የሚባሉ ኤ ቢ ሲ የሚባሉ እነዚህ ምልክታችን ናቸው። የአልኮል መጠጥን ማብዛት ጉበትን ሊያጋለጥ ይችላል። ሲሮሲስ የሚባለውን ሊያመጣ ይችላል። በጉበት ቅባት መከማቸትም ደግሞ ነገሮችን ሊያስከትል ይችላል። መርዛማ ነገሮች እና ጎጂ መድኃኒቶች መውሰድ፣ መርዝ ተለያዩ ሳይታወቅ የሚወሰዱ ነገሮች አሉ። ጉበትን የሚጎዱ መድኃኒቶችን ሐኪም ሳያዝም ብለን የምንወስዳቸው መድኃኒቶች ጉበትን ይጎዳሉ። አጋላጭ ችግሮቹ አንደኛ ቅድም ለቫይረስ ያልናቸው ልቅ የግብረ ሥጋ ግንኙነት ነው ያመጣል። ሌላው ወደ ስር የሚወሰዱ መድኃኒቶችን በጋራ መጠቀም፣ እነዚህ ሄፓታይተስ ሲ የሚባሉ ነገሮች በዚህ አይነት ነገር ሊያዙ ይችላሉ። ይህን ጥንቃቄ ማድረግ ነው። ውፍረት የአልኮል መጠን አዘውት መጠቀም፣ በዚህ አጋላጭ ችግሮች ናቸው። ሌላው ስሜትና ምልክቶች ደግሞ የቆዳና የአይን ቢጫ መሆን ከዚህ ቀደም ስለዚህ ለቀናል። ይህን በትክክል መመልከት ነው። የሆድ ህመም፣ ከፍተኛ ድካም፣ ጥቁር ሽንትና የአይነ ምድር መንጻት፣ መቅለሻና ትውከት። ደጋግመን የምንናገረው ምክንያት ምንድን ነው? ሰው አውቆ ሊከላከለው ይገባል። ባለማወቅ በቀላሉ መዳን የሚቻለውን ያልተመጠነ የባህል መሪት መውሰድ ጉዳት ላይ እንዳንወርቅ ያስፈልጋል። የምርመራ ዘዴዎቹ አንደኛ በደም የጉበት ስራና የቫይረስ ምርመራ ይደረጋል። ሊቨር ፈንክሽን ቴስት የሚባል አለ። ቫይረሱን እነዚህ ሄፓታይተስ ቢና ሄፓታይተስ ሲ ምርመራ ይደረጋል። አልትራሳውንድ አለ፣ ሲቲ ስካን አለ፣ የተጎዳውን የጉበት ናሙና ወስዶ ባዮፕሲ የሚባል ምርመራ አለ። እነዚህም የምርመራ ዘዴዎች ናቸው። ህክምናው አንደኛ ጸረ ቫይረስ መድኃኒት መስጠት፣ የአኗኗር ዘይቤን ማስተካከል፣ አልኮል መጠጣት ከሆነ ሌሎች ሌሎች ነገር ማቆም፣ ከበድ ካለ ጉበቱ መሞ የጉበት ቅየራ አለ ሊቨር ትራንስፕላንት የሚባለው፣ ይህን የተበላሸ ጉበት አካል ቆርጦ ማውጣት፣ ተለጋሽ የሚገኝ ጤነኛ ጉበት ይህንን በመተካት ህክምና ማድረግ ይቻላል። መከላከያው የቫይረስ ኤና ቢ ክትባት አለው። ይህን መውሰድ፣ ልቅ የግብረ ስጋ ግንኙነትን ማቆም፣ የህክምና መሳሪያዎችንም ሆነ ስለታማ ነገሮችን በጋራ ያለመጠቀም፣ የአልኮል መጠንን መቀነስ፣ ጉበት የሚጎዱ መድሃኒቶችን ያለመውሰድ፣ እነዚህን በማድረግ መከላከል እንችላለን። አምስተኛው ኩላሊት ነው። የቆየ ኩላሊት ድክመት የሚባለው ሲኬዲ የሚባለው ክሮኒክ ኪድኒ ዲዚዝ የሚባል የኩላሊት ኢንፌክሽን አለ። እነዚህ ኩላሊትን የሚጎዱ ናቸው፣ ለህይወት መጥፋት የሚያደርሱ ናቸው። ምክንያቶቹ የስኳር ህመም ያመጣል፣ የደም ግፊት ያመጣል፣ የራሳችን የመከላከያ ስራችን የራሳችን ኩላሊት ሲያጠቃ ሊያመጣ ይችላል። በባክቴሪያም ሆነ በቫይረስ ሊመጣ ኢንፌክሽን፣ እነዚህን ኩላሊትን ሊያሳምሙ ይችላሉ። አጋላጭ ነገሮች አሉ። በዘር የሚተላለፍ ችግር አለ። የስኳር እና የደም ግፊትን ህክምና ያለመከታተል ነው። ነንስትሮዳል አንቲፈለመተሪ ድራግ የሚባሉ አሉ። እነዚህ ዳይክሎፌናክ አይብሩፋን የሚባሉ ረጅም ጊዜ መውሰድ ይህንን ኩላሊትን ያደክማል፣ ችግር ውስጥ ይከፍታል። የሰውነት ፈሳሽ ማለቅ፣ ሰውነታችን ውስጥ በተለያየ ምክንያት ፈሳሹ በሚያልቅበትና ዲሃይድሬት በሚኖርበት ሰዓት ለዚህ ለኩላሊት መምነት እንጋለጣለን። ስለዚህ በተለይ በተለይ እግራችን ቁርጥማት አለብን ምናምን አለብን ብለን የምንወስደው መራይቶች ከፍተኛ ጥንቃቄ ከፍተኛ ችግር እንዲያመጡ ስለሚችሉ ጥንቃቄ እንድታደርጉ ያስፈልጋል። በተለይ ይሄ ስኳር መመና ደም ግፊትም ደግሞ የበለጠ ለኩላሊት ህመም አጋላጭ ናቸው። አንደኛ ሰውነታችን ስኳር በሚጨምርበት ሰዓት የደማችን እንትን በመወፈሩ ምክንያት እነዚህ ኩላሊታችን አንድ ሚሊየን የሚሆኑ ኔፍሮንስ አሉ። እነዚ ውስጥ ማለፍ አይችልም፣ ስኳሩ ያለው ደም ማለፍ አይችልም። ስለዚህ ያ ኔፍሮን ይሞታል፣ አደጋ ላይ ነው የሚኖርበት። ስሜትና ምልክቶቹ የአካል በፈሳሽ መሞላት ማለትም ማበጥ ነው፣ ኤደማ የሚባል ል ሁሉ ሰውነታችን ላይ ይችላል። ከፍተኛ ድካም አለ። የሽንት መጠን መቀነስና መልክ መቀየር አለ። ከፍተኛ ራስ ምታትና ማዞር አለው። ማቅለሽና ማስታወቅ አለው። በቃ ሰውለት ብዥ ብዥ ማለት፣ ሰው መለየት አለመቻል። በዚህ በኩላሊት ነው የሚመጡ ምልክቶች ናቸው። የምርመራ ዘዴዎቹ የኩላሊት ወደ ምርመራ አለ፣ ብዮንና ክሪያቲን የሚባል ምርመራ፣ ይህን በመመርመር ልናውቀው ደረጃውን ልናውቅ ይችላል። ቁጥሩ ሲጨምር በማወቅ ይቻላል። የሸንት ምርመራ ዩናላስ የሚባል ምርመራ አለ። በውስጡ ያሉትን መጠኖች በዛም ሊገለጽ ካለ ነገር ካለ በሽንት ምርመራ ይታወቃል። አልትራሳውንድ የተጎዳ ኮሌት አካል ደግሞ በመውሰድ ዳሙዳ መውሰድ ምርመራ ማድረግ ይቻላል። ህክምናው የደም መስጠት ነው። ህክምናው ለሁለቱም በትክክል ከተወሰደና ባለቤቱ በትክክል ከተካተለ ለዚህ በሽታ ምርመራ ውጤቱ ከፍ ያለ ከሆነ ሊያስከትል ይሄ እንግዲህ በሳምንት ሶስት ጊዜ ኩላሊታችን መታጠብ ምን ያህል ወጪ ምን ያህል ችግር እንደሆነ እንግዲህ ማወቅ ያስፈልጋል። ሌላው ሚኖ ሰፕሬሳንት የሚባል ምና ሰጣለ ምንድን ነው ይሄ? የመከላከያ ስርዓታችን የራሳችን የሚሆን ሲስተም ራሳችንን መልሶ ሊያጠቃ ይችላል። ሪማቲክ እነዚህ መገጣጠሚያ እንትኖችን ያጠቃል። ስለዚህ ይህንን ጥንቃቄ ማድረግ አለብን። የሚኖ ሰፕሬሳንት ይህንን ለመከላከል ይሰጣል። መከላከያው የደም ግፊት እና የስኳር መጠን መቋጠር ያስፈልጋል። የሰውነታችን የፈሳሽ መጠን በየጊዜው ትክክል መሆኑን መቆጣጠር ያስፈልጋል። ኩላሊት የሚጎዱ መራይቶችን ማቆም ያስፈልጋል። በመደበኛነት የኩላሊት የደም ምርመራ በየጊዜው ማድረግ ይህንን በሽታ ልንከላከለው እንችላለን ማለት ነው። ይህንን እነዚህ አምስቶቹን ከላይ ከላይ የገለጽናቸውን ሳምባን፣ ልብን፣ አንጎልን፣ ኩላሊትን፣ ጉበትን እነዚህን በትክክል ከተካተልናቸው ረጅም ጊዜ የሚመጡ ህመሞችን ልናቆም እንችላለን እና ጥንቃቄ እናደረግ መከላከያን በደንብ እንመልከተው ለማለት ነው። በዛሬው ያለን ይሄ ነው። ቻናላችንን አሁንም ሰብስክራይብ፣ ላይክ እና ሸር ማድረግ ሌሎችን ደርሳቸው ታደርጉ እንጠይቃለን። ሰላም ቆዩ።